በአጭሩ እነግራቸው እኔ ጋር እዚህ እየመጡ በጣም ብዙ ሰዎች እስልምናን ይቀበላሉ ይሄ ነገር አናዶታል ልጁም ብዙ ቪዲዮዎችን ሰርተዋል በእኔ ላይ አይታችሁ ከሆነ ምናልባት እኔ ልከውልኛል በውስጥ እዚያ እየገቡ የሚሰልሙ ልጆች ይህንን መንገድ ለማስቀየስ ነው በቃ ይህንን አጀንዳ የፈጠሩት ሌላ ነገር አይደለም የምሬ ነው የምላቸው እዚህ ጋር እየመጡ ይጠይቃሉ ምን ይላሉ ይረዳሉ ይሰልሙባቸዋል ገብቶቻቸዋል አይደለ ይህንን መንገድ ለማስቀየስ የፈጠሩት አጀንዳ እንጂ ወላሂ ላዚም ሌላ አይደለም፣ ሌላ አይደለም። በምን መንገድ እናስቁማቸው ነው ልጆች፣ የሚሰልሙትን ልጆች በምን እናግዳቸው? ልክ እንዲህ አይነት አጀንዳ ፈጥረው በቃ አስቀየሱ በነሱ ቤት። እኔ ስራይን አላቋረጥም። እኔ ዳዕዋ ማድረጌ ወደ ነቢያት መንገድ እጣራለሁ። እኔ ሰዎችን ወደ ነቢያት መንገድ እጣራለሁ። በዚህ መንገድ ላይ እነሱ አለባቸው። ሌላ ነው እናንተ ያሰባችሁት እሱ፣ ለእሱ ምንም ማለት አይደለም። በዚህ ግን የሚያደርገው ነገር ምንድነው? ሰዎች በቃ መተው ወደዚህ እውነት እንዳይረዱም እንዳይጠይቁ ምናምን መዝጋት ነው። በሱ ቤት ከማንም በላይ ቀድሞ ይገባላል። ሁሉ ጨዋታ ያጀመ በደንብ ነው የሚገባ እኔ ወደ ነብያት መንገድ መጣላት አላቀውም። አድርሰቸው ሁላቸው እኔ ማንንም አልሰድብም አልዘልፍም። ነገር ግን ይሄ አብርሃም መንገድ ነው ተከተሉ። የመሲሁ መንገድ ነው የሙሴ መንገድ ነው ተከተሉ። አንድ አምላክ አምልኩ ነው እኔ መሲሁን እንሳደ በኋላ እንሳደው መሲሁን በጣም ነው የምወደው መሲሁን የማልወድ ከሆነ ወላሂ ሙስሊም አይደለሁም። እኔ ድንግል ማርያምን ልጅ ዒሳን መሲሁን የማልወድ ከሆነ ሙስሊም አይደለሁም። እርሱን ብሳደብ ከእስልምና ወጣለሁ። አንሰድበውም። እኛ ገብርኤልን አንሳደብም፣ ሚካኤልን አንሳደብም። እነዚህ ታላላቅ መላእክቶች ናቸው። ደጋግም እየተናገርኩ ነው። ነገር ግን እነዚህ ለዚያ ለአንዱ አምላክ የሚገዙ ናቸው። ያንን አምላክ እንድናመልክ የሰበኩት ያንን አምላክ አምልኮ ነው። የተወሰነ ቀን ነው። ኩፍ ትላለ፣ ከዛ በኋላ ትረግባላችሁ። እኛ ግን ጸንተን እንቆያለን። ነበረን፣ ትናንትም ዛሬም አለን፣ ወደፊትም እንሄዳለን። የነብያትን መንገድ በመስበክ ላይ ማለት ነው። ገብታችኋል? የፈለገ አጀንዳ ቢፈጠር ይሄን እንዳዋ ከማድረግ እኔ ማንም ያስቆመኝ ሰው የለም። አንሳደም፣ አንዘልፍም። ትክክለኛው የነብያት መንገድ ለሰዎች ብቻ እናደርሳለን። ገብታችኋል? ይሄ ነው ያለው ነገር ሌላ የለም። ጥያቄ ያለው ካለ ማንኛቸው እየሰማችሁት ካለ መጠየቅ ትችላላችሁ። ስለ እስልምና መረዳት የሚፈልግ ካለ አይ ስለ እስልምና እንዲህ ብለዋል ማንኛውም ሰው የምትሉት ሰው ካለ ጥያቄያቸውን አምጥና መጠየቅ ትችላላችሁ። ማንም የሚሰድባቸው የለም፣ የሚዘልፋቸው የለም። እኔ ከዚህ በፊትም እንዳውም በቅርብ ጊዜ ነው እዚህ መጥተው ክርስቲያኖችን የሚሳደቡ ሰዎች ካሉ ወይንም ደግሞ የክርስቲያን የእምነት መገለጫ ብለው የሚያስቧቸው ፎቶዎች የሚዘቀዝቅ ካለ ቪዲዮ ሁሉ ሰርቻለን። በዚህ ላይ ሰዎች እየመጡ ጠይቀው ማንም ሰው የክርስቲያኖችን እምነት የሚገልጹ ማርያምንም ሆነ ገብርኤል ብለው የሚያስቧቸውን ስዕሎች እየዘቀዘቃችሁ የምትሳደቡ ሰዎች ካላችሁ አቋርጡ ብዬ ተናገር ያለሁ መቶ ገስት ላይ ዚህ ልጃቸው ማለት ነው ሙስሊም ልጅ ማንም ሰው እንዳይሳደብ እናገራለሁ። ዛሬ ትላንትም ነገር ማንም ማንንም እንዳይሰድብ የእምነት መገለጫዎች ብለው የሚያስቧቸውን ማናቸውንም ሰዎች እንዳትሰድቡ እንዳትዘልፉ፣ አስተማሪዎቻቸውንም ሆነ ተማሪዎቻቸውንም ገብታችኋል በተናጥልም ሆነ ለግለሰብም ደረጃ በእምነትም ደረጃ ትሳደቡ። አንድ ክርስቲያን መጥቶ እዚህ ቢሰድበኝ እኔ ክርስቲያኖች እንደዚህ ናቸው ብዬ ሳደባለሁ፣ አላደርገውም። አንድ ክርስቲያን መጥቶ እዚህ ቢሰድበኝ የውና የክርስትና እምነት ይሄ ነው ብዬ በዚያ ሰውዬ ክርስትናን አስታክኬ አልሳደብም፣ አላደርገውም። ገብታችኋል? ያን ሰው እንዳውም ይቅር ብዬ እያለ ብዬ ነው የማሳልፈው። ገብታችኋል? አይደለም ስለማያውቅ ነው ይሄ ሰውዬ የሰደበኝ። ነቢያቶች እንደዚህ ነበሩ ነቢዩ ሙሐመድ ለ ላ ሰለምም ቀደምት ነቢያቶችን ህዝቦቻቸው በሚሰድቧቸው፣ በሚዘልፏቸው፣ በሚመቷቸው ጊዜ አላሁመ ግፍር ለሁም ፈኢነሁም ላ ያዕለሙን ነበር የሚሉት። ጌታ ያላ ሆይ ስለማያውቁ ነው እና የሰደቡኝ የመቱኝ ይቅር በላቸው እያሉ ነቢዩ ሙሐመድም መሲሁን ቀደምት ነቢያትም ይሄን አሳልፈዋል። እኛም ዛሬ ይሄ ነው እናሳልፈው። ማንም መቶ ቢሰርበን ቢዘልፈን የፈለገ የሞት ዛቻ ቢዝትብም ራሱ ይህን እንደ ፖለቲካ አጀንዳ አልጠቀመውም። ህፃን ልጆች አይደሉም ከፊት ያሉት ያቸውና ክርስቲያኖች እንደዚህ ናቸው፣ ገዳይ ናቸው፣ አራጭ ናቸው፣ አለ አለልም ማለት ነው። ያን ሰው እንዳውም ይሄን ማለት እንደሌለበት አስተምረ ነው፣ ይቅር ብለናል ብለን አሳልፈ ነው፣ ትምህርታችን ነው የምንቀጥለው። እና ይህን አጀንዳ የፈጠሩት ለተወሰነ ጊዜ ነው፣ እዛ በኋላ ያልፋል። እንደተለመደው እየመጡ ሰዎች የሚጠይቁና የሚሰልሙ ልጆች ይሄ ያናዷቸው ነው፣ ሌላ ነገር አይደለም። ሌላ ነገር ወላሂ ላዚም አይደለም። ሌላው ህዝቡ አልተረዳም። በዚህ አስታካቸው ሰውዬውን እንገልለዋለን እንትን እንለዋለን የሚል ሙስሊም ካለ ተሳስቷል። በፍጹም ጫፉ እንዳትገሉት። ምንም ነገር አያደርጉም፣ የምየም ነገራቸው አያደርጉትም። እነርሱም ይሄ ሊገሉት ነው እያሉ ይህንን አንዳንድ ሙስሊም አላዋቂ ሙስሊም የተናገረውን እያዛቸው የሁና ሙስሊሞች ገዳይ ናቸው፣ አራጅ ናቸው እያላቸው በተከታዮቻቸው ላይ ጨዋታ ተጫወታላቸው። አረ ጥሩ አይደለም። በራሳቸው ጊዜ ይሄንን ወደ ትልቅ እያጨናንቋቸው ያለው እነሱ ራሳቸው ናቸው። እነሱ ራሳቸው ናቸው እያጨናንቋቸው ያሉት። ይህን በእምነት ሰው እምነት የእምነት ሰባኪ ከሆነ ፖለቲከኛ መሆን የለበትም። ቶች እምነት ማለት በጣም የሆነ በቃ ጥንቃቄ የሚያስፈልገው ነገር ነው። በቀጣዩ አለም ሰዎች ይድኑበታል ብለህ የምታስተምረውን ነገር እንዴት ነው ፖለቲካ የምትቀላቀልበት? በዚያ እንዴት ነው ቁማር የምትጫወተው? በትክክል ከአምላክ ዘንድ በነብያት በኩል መቶልኛል ያልከውን ትምህርት በስርዓት አስተምራቸው። ስነ ስርዓት ማንንም ሳት ዘልፍ ሳት። የግል ባህሬ ሊኖረኝ ይችላል። የግል ባህሬ ጥሩ ላይሆን ይችላል። ከሰዎች ጋር የምኖርበት እምነት ከሆነ ግን በጣም ጥንቃቄ ይፈልጋል። አምላክንና ነብያትን ነቢያትን ወክዬ ነው እየተናገርኩኝ ያለሁት። አምላክ እንዲህ ብሏችኋል፣ ነብያቶች እንዲህ ብለዋችኋል ብዬ የማስተላልፈው ቃል ላይ የፈለገ ቢሆነ የራሴን ባህር አላንጸባርቅም እዚያ ላይ እና ይሄ ነው። የተወሰነ ቀን ነው እንትን በሉ ታሳልፉት። ሁላችሁም ክርስቲያኖችም ገብታችሁ ሀሳባቸውን ምትሰጡ እረዳቸዋለሁ፣ ይገባኛል። ነገር ግን ይህንን አውቀው በራሳችሁ ጊዜ ይህንን በመካከላቸው አጀንዳ የፈጠሩ ያሉ ሰዎች በራሳቸው ናቸው ያልፋል የተወሰነ ቀን ይወታቸዋል። እኔም የምላቸው ነገር ምንድን ነው? ማንኛውም ሙስሊም ይህንን ያደርግብናል እያለ የሚያስፈራራቸው ከነሱ ሰባ ሙስሊሙ አያደርግ አይገሉትም፣ ወላ አይገሉትም፣ አውቀው አይገሉትም። እሺ፣ ለማንኛውም ጥያቄ ያለው ይጠይቅ። በዚህ ላይ ያለኝ የመጨረሻ ሀሳብ ይሄ ይሆን ወቅታቸው ሆኔ ስታወር ጊዜ ላለመቋረጥ ነው።